ሰላም፣ ጤና ይስጥልን አድማጭ ተመልካቻችን። ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቀዳሚ አርዕስቶች ሆነው ከመንግስት ሰራተኞች ደሞዝ ማሻሻያ ጋር ተያይዞ አላስፈላጊ ዋጋ ጭማሪ ባደረጉ ከ106 ሺህ በላይ ነጋዴዎች እርምጃ ተወሰደ። ተቋማት በዓመት አንድ ጊዜ ሰራተኞቻቸውን የጉብኝት መዳረሻዎችን እንዲያስጎበኙ የሚያደርግ ደንብ ሊጸድቅ ነው ተባለ። በወቅቱ ሳይሰበሰብ በመቅረቱ በዕቃ አስመጪዎች ግብር ከፋዮች ላይ ተንጠልጥሎ በቆየው ውዝፍ ዕዳ ላይ የታክስ ዕዳ ማቃለያ ውሳኔ ተላለፈ። በሐዋሳ የማርበርግ በሽታ መከሰቱን ተከትሎ የአሜሪካን ኤምባሲ ወደ ሲዳማ ክልል የሚደረግ ጉዞን ከለከለ። የካሜሩን ቴሌኮሙኒኬሽን የካሜሩንን የዲጂታል ትራንስፎርሜሽንን ለማፋጠን ከኢትዮ ቴሌኮም ጋር ታሪካዊ የማስተር ሲስተም ስምምነት በይፋ መፈራረሙን አስታወቀ። ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ ዋጋ ጭማሪ ባደረጉ ከ106 ሺህ በላይ ነጋዴዎች ላይ እርምጃ ወስጃለሁ ሲል ሚኒስቴሩ አሳወቀ። በበጀት ዓመቱ ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ ዋጋ ጭማሪ ባደረጉ ከ106 ሺህ በላይ ነጋዴዎች ላይ እርምጃ መውሰዱን የንግድና ቀጠና የትስስር ሚኒስቴር ገለጸ። የንግድና ቀጠና የትስስር ሚኒስቴር ዶክተር ካሳሁን ጉፌ ይህንን የገለጹት የሚኒስቴሩ የሩብ ዓመት አፈጻጸም ግምገማ ተጠሪ ተቋማት በተገኙበት በተካሄደበት ወቅት ነው። በዚህ ወቅት ዶክተር ካሳሁን ጎፌ ባለፉት አራት ወራት በሁሉም ዘርፍ በተከናወኑ ስራዎች ተጨባጭ ውጤት ተመዝግቧል ሲሉ ተናግረዋል። ባለፉት አራት ወራት ከውጭ ንግድ 3 ነጥብ 37 ቢሊዮን ዶላር ገቢ ተገኝቷል ያሉት ሚኒስቴሩ አክለውም የአገልግሎት አሰጣጥን ለማቀላጠፍ በተወሰነ ስራ 1 ነጥብ 34 ሚሊዮን በላይ የኦንላይን ምዝገባና ፍቃድ ስራ መከናወን ገልጸዋል። እንዲሁም 603 የንግድ ተቋማት ላይ የኢንስፔክሽን ስራ መከናወን ጠቁመዋል። ከነዚህ ውስጥም 59 የንግድ ድርጅቶች ላይ እርምጃ ተወስዷል ብለዋል። በተጨማሪም ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ 106 ሺህ በላይ ነጋዴዎች ላይ እርምጃ መወሰዱን መዘገቡን ተነግሯል። የሀገር ውስጥ ቱሪዝም እድገትን ለማሳደግ በማሰብ ተቋማት ሰራተኞቻቸውን በከተማዋ የሚገኙ የጉብኝት መዳረሻዎችን በዓመት አንድ ጊዜ እንዲያስጎበኙ የሚያደርግ ደንብ ወጥቶ እንደሚጸድቅ ወደ ሚመለከተው አካል መላኩን የአዲስ አበባ ከተማ አስተዳደር ቱሪዝም ኮሚኒኬሽን አስታውቋል። ለተለያዩ ተቋማት ወደ 74 የሚደርሱ የሀገርን ወክበባት እንዲቋቋም መደረጉና ነዋሪዎችም ጉብኝት ባህል ማድረግ እንዳለባቸው የተናገሩት የኮሚሽኑ ኮሚሽነር አቶ ሁንዴ ከበደ ናቸው። ኮሚሽነሩ ሁሉም ተቋማት በዓመት አንድ ጊዜ ሰራተኞቻቸውን መዳረሻዎችን እንዲያስጎበኙ የሚያስችል በህግ የተደገፈ ደንብ መዘጋጀቱን ጠቁመዋል። የሀገር ውስጥ ቱሪዝም ማበረታቻ የሚባል ደንብ መውጣቱና እንዲጸድቅ ወደሚመለከተው አካል መላኩን አንስተዋል። ሀገርን ወቅ ክበባት በከተማዋ በሚገኙ የመንግስትና በግል ተቋማት ጭምር እንዲስፋፋ እየተሰራ የሚገኝ እንደሆነ ጠቅሰዋል። የውጭ ጎብኚዎች ከማሳደግ በተጨማሪ የሀገር ውስጥ ጎብኚዎችን የማበረታታት ስራ እየተሰራ መሆኑን የገለጹት ሲሆን ዘርፉ ለሀገር ውስጥ ምጣኔ ሀብት እድገት ያለውን ሚና ትልቅ እንደሆነ አስረድተዋል። የገንዘብ ሚኒስቴር ከሐምሌ 3/2014 ዓም ጀምሮ ለትምህርት ለጤና ማስፋፊያ የፋይናንስ ምንጭ ሆኖ ተግባራዊ በሆነው የማህበራዊ ልማት ቀረጥ ዙሪያ በወቅቱ ሳይሰበሰብ በመቅረቱ በዕቃ አስመጪዎች ግብር ከፋዮች ላይ ተንጠልጥሎ በቆየ ውዝፍ ዕዳ ላይ የታክስ ዕዳ ማቃለያ ውሳኔ ያሳለፈ ውሳኔ የተሰጠው ውዝግቡ በኮሚሽኑና በግብር ከፋዩ መካከል ውሳኔ ሳያገኝ መቆየቱን የታክስ አስተዳደር ችግር እንዲፈጠር በመምጣቱ ነው። ችግሩን በልዩ ሁኔታ መመልከት መፍትሄ መስጠት ተገቢ መሆኑን ታምኖበታል። ሚኒስቴሩ በፋይናንስ አስተዳደር አዋጅ በተሰጠው ስልጣን መሰረት ያስተላለፈው ውሳኔ ፍሬ ግብሩን መክፈል እንደተጠበቀው ሆኖ በውዝፍ ዕዳው ላይ የተቀመጠውን ወለድና የተጣለውን መቀጫ ሙሉ በሙሉ ቀሪ እንዲሆን አድርጓል። በተጨማሪም ፍሬ ግብሩን በአንድ ጊዜ መክፈል ለማይችሉ ግብር ከፋዮች በክፍያ ስምምነት ውስጥ በመግባት በመመሪያው መሰረት የተራዘመ የክፍያ ጊዜን የማግኘት እድል ሰጥቷል። ይህ አዲስና መፍትሄ ሰጪው ውሳኔ ቀደም ሲል ውዝፍ ዕዳውን የመሰብሰብ ሂደትን ለጊዜው እንዲዘገይ በሚል ለጉምሩክ ኮሚሽን ተጽፎ የነበረውን ሰርኩላር ደብዳቤ ሙሉ በሙሉ የሚተካ መሆኑን የገንዘብ ሚኒስቴር አስታውቋል። በአዲስ አበባ የሚገኘው የአሜሪካን ኤምባሲ ከህዳር 18 በሀዋሳ ከተማ በማርበርግ በሽታ የተያዘ ሰው መገኘቱን ተከትሎ ሰራተኞቹ ወደ ሲዳማ ክልላዊ መንግስት እንዳይጓዙ አስጠነቀቀ። ኤምባሲው ህዳር 25 ባወጣው ማስጠንቀቂያ ውሳኔው የተወሰደው ከፍተኛ ጥንቃቄ ለማድረግ እንደሆነ ተገልጿል። ይህ ገደብ ቀደም ሲል ወደ ደቡብ ኢትዮጵያ ክልል የሚደረገውን ኦፊሻላዊና ግላዊ ጉዞ ለመገደብ ከተወሰነ እርምጃ በተጨማሪ የተደረገ መሆኑን አመላክቷል። የጤና ሚኒስቴር በሲዳማ ክልል ዋና ከተማ በሆነችው ሀዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን አስታውቋል። የጤና ሚኒስቴሯ ዶክተር መቅደስ ዳባ በሽታው ወቅታዊ ሁኔታ ላይ በሰጡት መግለጫ ከጂንካ ከተማ የተመለሰ አንድ ግለሰብ በማርበርግ ቫይረስ መያዙን በሀዋሳ ከተማ መረጋገጡን ተናግረዋል። በኤምባሲው ማስጠንቀቂያ መሰረት የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከል ማዕከል በኢትዮጵያ ለተከሰተው የማርበርግ በሽታ ደረጃ አንድ ጉዞ ጤና ማስጠንቀቂያ ያወጣ ሲሆን ተጓዦች የተለመዱ ጥንቃቄዎች እንዲያደርጉ መክሯል። በተያዘ ዜና የማርበርግ ቫይረስ ወረርሽኝ ለመከላከልና ምላሽ ለመስጠት የሚደረገውን ጥረት ለመደገፍ በአሜሪካ መንግስት ድጋፍ የተገኘ 2500 የሙከራ የማርበርግ ቫይረስ ክትባት ወደ ኢትዮጵያ መላኩን የጤና ሚኒስቴር አሳውቋል። የሙከራ ክትባቶቹ በኢትዮጵያ የአሜሪካን አምባሳደር የሆኑት ኤድሪን ማሲንጋ ለኢትዮጵያ መድኃኒት አቅርቦት አገልግሎት በይፋ አስረክበዋል። የጤና ሚኒስቴር ዶክተር መቅደስ ዳባ ክትባቱ በአርማወሰን ሐንሰን የምርምር ተቋም በሚመራ ፈጣን የደረጃ ሁለት ክሊኒካዊ ሙከራ ከተደረገበት በኋላ ለጥቅም እንደሚውል ገልጸዋል። የምርምር ተቋሙ ከኢትዮጵያ ምግብና መድኃኒት ባለስልጣን ጋር በመተባበር አስፈላጊውን ቁጥጥር እንደሚያደርግም አብራርቷል። የካሜሩን ቴሌኮሙኒኬሽን የካሜሩን የዲጂታል ትራንስፎርሜሽን ለማፋጠን ከኢትዮ ቴሌኮም ጋር ታሪካዊ የማስተር ሲስተም ስምምነት በይፋ መፈረሙን አስታወቀ። ይህ ስምምነት በአፍሪካ ኦፕሬተሮች መካከል ያለውን ትብብር ወደ አዲስ ምዕራፍ የሚያሸጋግር ሆኖ ተገኝቷል። የማስተር ሰርቪስ ስምምነቱ የካምቴል የስራ ኃላፊዎች እንደ ኤሮፓውያን አቆጣጠር በኤፕሪል 25 ኢትዮጵያ ውስጥ የኢትዮ ቴሌኮምን ስኬቶች ጎብኝተው በነበረበት ወቅት የተጀመረውን እውን የሆነ የትብብር ግንኙነት አካል ነው። በዚህም ተነሳሽነት በካምቴል በካሜሩን ተመሳሳይ ዲጂታል ስኬቶችን ለመተግበር ኢትዮ ቴሌኮምን ስትራቴጂካዊ አጋር አድርጎ መምራት ተገልጿል። የካምቴል ተቀዳሚ ዓላማ የመንግስት አገልግሎቶች ወደ ዲጂታል መቀየር አካታቸል የዲጂታል ፋይናንስን መፍትሄዎችን እውን ማድረግ እና የገመድ አልባ ኔትወርክ ማዘመን ያካተተ የዳበረ ብሔራዊ የዲጂታል ኢኮኖሚ መፍጠር ነው ተብሏል። በዚህ የትብብር ማዕቀፍ ኢትዮ ቴሌኮም የካሜሩን ለውጥ ጉዞ ለማገዝ ከፍተኛ የማካርነት አገልግሎት ና የልምድ ልውውጥ ተሞክሮችን እንደሚያካፍል ጠቁሟል። ስምምነቱ በቀጣይ የትብብር አድማሱን በማስፋት በኢንተርፕራይዜሽን መፍትሄዎችን በዲጂታል ያኗኗር ዘይቤ አገልግሎት በኢንተርኮኔክት ማዕቀፎች ና ተጨማሪ ሴት ባላቸው አገልግሎቶች ላይ ስትራቴጂካዊ ትብብር መፍጠርን ያካታል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ልለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።